ሰላም እንዴ ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችን ቆዩ። የለንደኑ ክለብ ፉልሃም በአሌክሳንደር ዚንቼንኮ ላይ ያለው ፍላጎት እጅግ የላቀ እንደሆነ ተገልጿል። ከበርካታ ክለቦች ነበር ጥያቄ ሲቀርብለት የነበረው። ታዲያ የለንደኑ ክለብ ፉልሃም ኦሌክሳንደር ዚንቼንኮን ለማስፈረም ፍላጎት ማሳየቱ ተገልጿል። ዚንቼንኮ ታዲያ ወደ 32 ሚሊዮን ፓውንድ ወጥቶበት ነበረ ወደ አርሰናል እየተቀላቀለው አሁን ታዲያ የተጫዋች በአርሰናል የመቆየቱ ጉዳይ ወይም በሚካኤል አርቴታ ፕሮጀክት ውስጥ ተፈላጊነቱ ቀንሷል። የተጫዋች በክረምቱ የዝውውር መስኮት ከአርሰናል ይለቃል ተብሎም ይጠበቃል። አሁን በተጫዋቹ ላይ ፍላጎት ካሳዩ ክለቦች ውስጥ ዋነኛ የሚባለው የለንደኑ ክለብ ፉልሃም እንደሆነ ተገልጿል። የሰሜን ለንደኑ ክለብ አርሰናል በብሬንትፎርዱ ተጫዋች ክርስቲያን ኖርጋርድ ላይ ያለው ፍላጎት ከጊዜ ጊዜ ጨምሯል። ንቦቹ ታዲያ ተጫዋቹን ለመሸጥ ዝግጁ ናቸው። አርሰናልም ይህንን ድንቅ የሆነ የመሃል ስፍራ ተጫዋች ለማስፈረም ፍላጎት ማሳየቱ ተነግሯል። በተጫዋቹ ላይ በተለይም ደግሞ ተጫዋቹን የቶማስ ፓርቴ ተተኪ አድርጎ በአርሰናል ቤት ያስፈርመዋል ተብሎ ነው የሚጠበቀው። አሁንም ቢሆን የሚወጡ መረጃዎች እንደሚጠቁሙት ግን አርሰናሎች በተጫዋቹ ላይ ያላቸው ፍላጎት እጅግ የላቀ እንደሆነ ነው። ቶማስ ፓርቴ እንግዲህ ከአርሰናል የመልቀቁ ጉዳይ አይቀሬ እንደሆነ ይታወቃል። ከዚህ በፊት ስሙ ከአትሌቲኮ ማድሪድ ጋር ሲያያዝ ነበር። ነገር ግን የማይሆን ነገር እንደሆነ ነው ታማኝ የሚባሉ ምንጮች እያረጋገጡ የሚገኙት። በክረምቱ የዝውውር መስኮት አርሰናልን ከሚለቁ ተጫዋቾች ውስጥ ዋነኛው ቶማስ ፓርቲ እንደሆነ ይታወቃል። የቀድሞ ክለቡ አትሌቲኮ ማድሪድ ደግሞ የተጫዋቹ ፈላጊ እንደሆነ ከዚህ በፊት ሲናገር ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ቶማስ ፓርቲም ሆነ በአትሌቲኮ ማድሪድ መካከል ምንም አይነት ድርድር እንደሌለና ወደ አትሌቲኮ ማድሪድ የመቀላቀሉ ጉዳይ እጅግ ጠባብ እንደሆነ እንደተነገረ የሚገኘው መሀመድ ኩዱስን በተመለከተ መረጃ ወጥቷል። አርሰናሎች በተጫዋቹ ላይ ያላቸው ፍላጎት እጅግ የላቀ ሲሆን ከዚህ በፊትም ተጫዋቹን ለማስፈረም ሙከራ አድርገው ነበረ። አሁን ዌስት ሀሞች ተጫዋቹን ለመልቀቅ ከወዲሁ ዝግጁ መሆናቸውን ነው ታማኝ የሚባሉ ምንጮች እየገለጹ የሚገኙት። ከዚህ በፊት እንግዲህ ተጫዋቹን ለማንቸስተር ዩናይት ስር ለመሸጥ አቅርበውት ነበር። ነገር ግን ማንቸስተር ዩናይትዶች በተጫዋቹ ላይ ፍላጎት እንደሌላቸው አሳውቋቸው ነበር። ታዲያ አሁን ዌስትሃም ዩናይትዶች ተጫዋቹን ለመልቀቅ ክፍት የሆኑ ሲሆን የሰሜን ለንደኑ ክለብ አርሰናል ደግሞ በተጫዋቹ ላይ ላቅ ያለ ፍላጎት እንዳለው ለዌስትሃም ሰዎች አሳውቋቸዋል። ዝውውሩ በሚፈጸምበት ሁኔታም እንደሚነጋገሩ ነው እየተገለጸ የሚገኘው። አርሰናሎች ጥሩ የሚባል ቻንስ አላቸው ይህንን ተጫዋች የማስፈረም በተለይም ደግሞ የውል ማፍረሻውን በመክፈል በቀላሉ ከእጃቸው ማስገባት ይችላሉ። ስለዚህ የቀድሞ የአያክስ ተጫዋች የሆነው መሐመድ ኩዱስ ከዌስትሃም የመልቀቅ ፍላጎት እንዳለውም እንዲሁ ደግሞ ለዌስትሃም የበላይ አካላት እንዳሳወቀ ነው የተገለጸው። አርሰናልም በዋነኝነት በክረምቱ የዝውውር መስኮት ከሚመለከተው ተጫዋቹ ውስጥ መሐመድ ቅዱስ ይሆናል ተብሎ ነው የሚጠበቀው። ከአርሰናል በተጨማሪ ሊቨርፑልና ቼልሲም የተጫዋቹ ፈላጊ መሆናቸው ይታወቃል። የክሪስታል ፓላሱ የመሀል ተከላካይ ማርክ ጎሂ በመጨረሻም ወዴት መዛወር እንደሚፈልግ አስታውቋል። ስሙ ከአርሰናል ጋር ለበርካታ ጊዜ ሲያያዝ ነበር። ነገር ግን ተጫዋቹ ወደ ሰሜን ለንደኑ ክለብ አርሰናል ከማቅናት ይልቅ ወደ ሊቨርፑል የማቅናት ፍላጎት እንዳለው በይፋ አስታውቋል። ስለዚህ አሁን አርሰናሎች ይህንን ተጫዋች የማስፈረም እድላቸውን ጠባብ ነው የሚያደርገው ይሄ ዴሲሽን ምክንያቱም ተጫዋቹ ሙሉ ለሙሉ መዘዋወር የሚፈልገው ወደ ሊቨርፑል እንደሆነ አሳውቋል። የዚህ ተጫዋች ዝውውር የመሆን እድሉ እጅግ ጸባብ እንደሆነ ነው፣ ምክንያቱም ተጫዋቹ ወደ ሊቨርፑል ማቅናት እንደሚፈልግ በይፋ አሳውቋል። አርሰናሎች የገብርኤል ማርቲኔሊን ዋጋ አሳውቋል። ወደ 50 ሚሊዮን ፓውንድ ከተጫዋቹ ዝውውር እንደሚፈልጉ ነው እያሳወቁት። በቅርብ ቀናቶች ባየር ሙኒኮች በተጫዋቹ ላይ ፍላጎት ማሳየታቸው የሚታወቅ ጉዳይ ነው። ታዲያ አርሰናሎች ማንኛውም ክለብ ተጫዋቹን ፈልጎ ከመጣ ሀምሳ ሚሊዮን ፓውንድ መክፈል እንዳለበት አሳውቋል። ከባየር ሙኒክ በተጨማሪም በርካታ የአውሮፓ ክለቦች ናቸው በማርቲኔሊ ፍላጎት ያላቸው። ታዲያ የተጫዋች በክረምቱ የዝውውር መስኮት አርሰናልን ይለቃል ተብሎም ይጠበቃል። አርሰናል ቤት እንግዲህ ተገቢውን የሚባል ግልጋሎት እየሰጠ አይደለም። በክሬቲቪቲውም አርሰናል እንዲዳከም ካደረጉት ተጫዋቾች ውስጥ ዋነኛው ነው ማለት ይቻላል። አርሰናሎች እንግዲህ ክሬቲቭ የሆኑ የክንፍ መስመር ተጫዋቾችን የማስፈረም ፍላጎት ነው ያላቸው። ለአብነት ያህል እንኳን መሐመድ ኩዱስን ብንመለከት በቴክኒኩም በጣም የላቀ ተጫዋች ነው። ሩጫ ላይም በጣም ፈጠን የሚባል ተጫዋች ነው። በአርሰናል ቤት ያለውን የክሬቲቪቲ ፕሮብሌም ወይም የጎል እድል የመፍጠር ፕሮብሌም በእጅጉን ይፈተዋል ተብሎም ይጠበቃል። ገብርኤል ማርቲኔሊ ከአርሰናል የመልቀቅ እድሉ እጅግ ሰፊ እንደሆነ ነው እየተገለጸው። ማንቸስተር ዩናይትድና አርሰናል በይፋ የሲቪያውን የመሃል ስፍራ ተጫዋች ሉሲን አጉሚን ለማስፈረም ፍላጎት አሳይቷል። ታዲያ የተጫዋች በሲቪያ እጅግ አስገራሚ እንቅስቃሴን እያሳየ ይገኛል። ሪፖርቶች እንደሚጠቁሙት ከሆነ ማንቸስተር ዩናይትዶችም በተጫዋቹ ላይ ፍላጎት አላቸው። የድንቅ ታለንትድ የሆነ ተጫዋች ወጣት እንደመሆኑ መጠን ታዲያ ለሚካኤል አርቴታው አርሰናል የረጅም ጊዜ እቅድ ይሆናል ተብሎም ይጠበቃል። ታማኙ ዘ አትሌቲክስ ያወጣውን መረጃ ወደ እናንተ ላድርሳችሁ። አርሰናል አጥቂ ለማስፈረም የተቻላቸውን ሁሉ እየሰሩ ነው። ለቦታው ደግሞ ሼሽኮና ቪክተር ዮክሬሽ ዋነኛ ተመራጭ ናቸው። ከዚህ በተጨማሪም የክንፍ ተጫዋችና የተከላካይ ስፍራ ተጫዋችም ለማስፈረም ጠንካራ የሚባሉ ስራዎችን እየሰሩ እንደሆነ ታማኙ ምንጭ አትሌቲክስ ዘግበዋል። የአርሰናሉ ተከላካይ ዊሊያም ሳሊባ እንዲህ ሲል ተናግሯል ቀጣይ ዓመት የምንፋ ለመለ ዋንጫ ነው ምንም ሰበብ አያስፈልግም ሲል ተናግሯል የድንቅ የሆነ የመሃል ተከላካይ በአርሰናል ቤት ጥሩ የሚባል እንቅስቃሴን ከሚያሳዩ ተጫዋቾች ውስጥ ዋነኛው ነው ማለት ይቻላል ለአርሰናል የመከላከል አቅም ወይም ሶሊድ ፐርፎርማንስ በመከላከሉ ረገድ አርሰናሎች እንዲያሳዩ ካገዙ ተጫዋቾች ውስጥ ግንባር ቀድሞ ነው ማለት እንችላለን። ታዲያ ይህ ድንቅ የሆነ የመሀል ተከላካይ በቀጣይ ዓመት አርሰናል ለዋንጫ መፋለም እንዳለበት ነው የገለጸው። የቀድሞ የአርሰናልና የቼልሲ ተከላካይ ዊሊያም ጋላስ አርሰናል ቪክተር ዮክሬሽን ለማስፈረም ከሚደረገው ፉክክር መውጣት እንዳለበት ያምናል ተብለዋል። ዮክሬሽ ጥሩ ተጫዋች ነው፣ ነገር ግን ለአርሰናል የተሻለ ተጫዋች የኒውካስትል ዩናይትዱ አጥቂ አሌክሳንደር ኢዛክ ነው በማለት ተናግረዋል። ስለዚህም አርሰናል አሌክሳንደር ኢዛክን ለማስፈረም ባንኩን መስፈር አለበት ሲል ነው ዊሊያም ጋላስ የተናገረው። የቪክተር ዩክሬሽ ዝውውርን በተመለከተ ቪክተር ዮክሬሽ በስፖርቲንግ ልስበር አስተዳደርን በመቃወም የቅድመ ውድድር ዘመንን ዝግጅት ስልጠና ላይ ላለመሳተፍ እያሰበ እንደሆነም ተገልጿል። የተጫዋች ሙሉ ለሙሉ ወደ አርሰናል ለመዛወር ልቡ እንደሸፈተ ይታወቃል። በትላንትና ዕለት የወጡ መረጃዎች እንደሚጠቁሙት አርሰናሎች የመጀመሪያ ጥያቄያቸውን ለቪክተር ዮክሬሽ ለማቅረብ ዝግጁ መሆናቸውን ታማኝ የሚባሉ ምንጮች እየገለጹት ይገኛሉ። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ኑሩ ተመኘሁ።